ፓኪስታን በባንክና በሌሎች ኢንቨስትመንቶች መሰማራት እፈልጋለሁ አለች። ፓኪስታን ኢትዮጵያን ጨምሮ በአፍሪካ ሀገሮች በባንክ ኢንዱስትሪና በሌሎች ኢንቨስትመንት ዘርፎች መሰማራት እንደምትፈልግ አስታወቀች። የፓኪስታን የንግድ ሚኒስቴር ይህንን ያስታወቀው፣ ከፓኪስታን ንግድ ልማት ባለስልጣናትና በፓኪስታን የኢትዮጵያ ኤምባሲ የንግድ ክፍል ጋር በመተባበር አምስተኛውን የፓኪስታን ና የአፍሪካ የንግድ ልማት ጉባኤና የፓኪስታን ምርቶች ኤግዚቢሽን በሚሊኒየም አዳራሽ ጥቅምት 6 ቀን 2018 ዓ ም ሲያስጀምር ነው። የፓኪስታን የንግድ ሚኒስትር ጀማል ካማል ካን በሥነ ስርዓቱ ላይ ባደረጉት ንግግር፣ አፍሪካ ሰፊ ሀብት፣ የሰው ኃይልና የታዳሽ ኃይል አቅም ያላት መሆኗን ወደፊትም የዓለም ቀዳሚ መዳረሻ እንደሚያደርጋት፣ ለዚህም ኢትዮጵያ ቁልፍ ሀገር መሆኗንም ተናግረዋል። የአፍሪካ ኅብረት ከ2026 አጀንዳ ማለትም ሁሉን አካታች ያደረገ ጠቃሚነት፣ ትስስርና ዘላቂነት ያለው እድገት ከፓኪስታን ኢኮኖሚ ግቦች ጋር የሚገናኙ በመሆናቸው አገራቸው በጋራ ለመስራት ፍላጎት እንዳላትም ገልጸዋል። በተለይም በኢትዮጵያ በመድኃኒትና በሕክምና መሳሪያዎች፣ በባንክ ኢንዱስትሪ፣ በዲጂታል ንግድ፣ በኮንስትራክሽንና ኢንጂነሪንግ፣ በግብርና መሰማራት እንደምትፈልግ ራስን በምግብ መቻል ላይ ያላትን ተሞክሮ ለማስፋፋት እና ኢትዮጵያን ጨምሮ ከአፍሪካ ሀገሮች ጋር በጋራ ለመስራት ቁርጠኛ መሆኗንም አብራርተዋል። በፓኪስታን የቀድሞ የኢትዮጵያ አምባሳደር ጀማል በክር በበኩላቸው ኢትዮጵያ ኤሌክትሪክ ኃይል በዝቅተኛ ዋጋ እንደምታቀርብ፣ የሰለጠነ የሰው ኃይል እንዳላት፣ ከቀጠናውም ሀገሮች ጋር በየብስ እና በባቡር ትራንስፖርት ትስስር መፍጠሯን፣ አሁን ደግሞ የባህር በር ለማግኘት ጥያቄ ማቅረቧንም ይህም ፓክቸሪንግ በህክምና በጨርቃጨርቅ በግብርና ማቀነባበር እና በሌሎች መስኮች ለኢንቨስትመንት ምቹ እንደሚያደርጋትም አብራርተዋል የትራንስፖርት የህግ ቁጥጥር የገበያ እድልና የፋይናንስ አቅርቦት ውስን ውስንነት በሀገሮች መካከል ያለውን የንግድ ፍጥነት እየገደቡ ያሉ ችግሮች መሆናቸውን ጠቅሰው መፍትሄ እንዲበጅላቸው በጋራ መስራት እንደሚያስፈልግና ለዚህ ችግሮች በጋራ መፍትሄ ማፈላለግ እንደሚገባም የገለጹት ደግሞ የንግድና ቀጠናዊ ትስስር ሚኒስትር ዴታ አብዱል ሀኪም ሙሉ ናቸው። የትራንስፖርት ሎጂስቲክ ሚኒስትሩ አለሙ ስሜ በኢትዮጵያ በተግባር ላይ ያለው የማክሮ ኢኮኖሚ ሪፎርም ምቹ የሆነ ኢንቨስትመንት ምህዳር እየተፈጠረ መሆኑን ይህም ደግሞ የፓኪስታን ጨምሮ የሌሎች ሀገሮች ኢንቨስተሮችን እያበረታታ ነው ሲሉም ገልጸዋል። ኢትዮጵያ በስፋት ሊሰራበት የሚችል ሀገር ውስጥ ውስጥና ቀጠናዊ ገበያ እድል እንዳላትና በሕዝብ ቁጥርም ከአፍሪካ ሁለተኛ ሀገር መሆኗን ጠቁመው ለኢትዮጵያ አዲስ የሆነ ሁሉ ይህንን ጥሩ አጋጣሚ ተጠቅመው ኢንቨስትመንት እንዲያደርጉ ጥሪ አቅርበዋል። እንደ አውሮፓውያን አቆጣጠር በ2024 የኢትዮጵያ የፓኪስታን የንግድ ልውውጥ 133 ሚሊዮን ዶላር መድረሱንም ከዚህም ውስጥ ኢትዮጵያ ወደ ውጭ የላከቻቸው ምርቶች ወደ 74 ነጥብ 4 ሚሊዮን ዶላር ማደጉን ያሰግ ያስገባችው ደግሞ 58.6 ሚሊዮን ዶላር እንደሆነም አብዱል ሐኪም ተናግረዋል። ጉባኤው የንግድ ልውውጥ አጠናክሮ በማስቀጠል እና በአፍሪካና በፓኪስታን መካከል ያለው ትብብር በማሳደግ በንግድ ኢንቨስትመንት ቀጣይነት ያለው እድገት ለማስመዝገብ ድልድይ ሆኑ እንደሚያገለግልም ኢትዮጵያ ፓኪስታን ጋር አብራ ለመሥራት ቁርጠኛ መሆኗንም ገልጸዋል። የፓኪስታን የንግድ ኢንዱስትሪ ቻምብሮች ምክትል ፕሬዚዳንት ሳኪ ቪ ፋይዝ እንደ ኤሮፓያን አቆጣጠር በ2024 የፓኪስታንና የአፍሪካ የንግድ ልውውጥ 5.6 ቢሊዮን ዶላር መድረሱን ከዚህም ውስጥ ፓኪስታን 2.4 ቢሊዮን ዶላር የሚያወጣ ምርት ወደ አፍሪካ መላኳን፣ 3.2 ቢሊዮን ዶላር የሚያወጣ ምርት ደግሞ ከአፍሪካ ማስገበቷን ከዚህም ውስጥ 1.47 ቢሊዮን ዶላር የሚሆነው ከምስራቅ አፍሪካ ሀገሮች ጋር እየተደረገ መሆኑንም እንደ ኤሮፓያን አቆጣጠር ከ2023 ተመሳሳይ ወቅት አንጻር የአምስት በመቶ ብልጫ ማስመዝገቡንም አስረድተዋል። ምክትል ፕሬዚዳንቱ ይህ አፈጻጸም መሻሻል ቢኖረው በጋራ ትብብር በሚቀጥሉት ጥቂት ዓመታት ውስጥ በ50 በመቶ እንዲያድግ መስራት ይገባል ብለዋል። ወደ ውጭ የሚላኩ ምርቶች ማሳደግ የንግድ ተግዳሮቶችን ማለትም የገበያ እድሎችን አናሳነትና የግሉ ዘርፍ አሳታፊነትን ችግር በመፍታት የሁለትዮሽ ትብብር በሚቀጥሉት አምስት ዓመታት ይሳካሉ ተብለው የሚጠበቁ ግቦች መሆናቸውንም ተናግረዋል። እንደ አውሮፓውያን አቆጣጠር በ2020 በናይጄሪያ መካሄድ የጀመረው ጉባኤና ኤግዚቢሽን በኬንያ፣ በደቡብ አፍሪካና በግብጽ መቀጠሉን አስታውሰው በኢትዮጵያ በተካሄደው አምስተኛው ጉባኤ 115 ያህል ኩባንያዎች መሳተፋቸውንና ይህም በፓኪስታን በኢትዮጵያና በአፍሪካ መካከል ያለው ግንኙነት ለማጠናከር እንደሚያግዝም የገለጹት ደግሞ በኢትዮጵያ የፓኪስታን ኤምባሲ የንግድና ኢንቨስትመንት ሚኒስትር ባሲቲ ሳሊም ሻህ ናቸው። ከጥቅም 6 እስከ 8 ቀን 2018 ዓ ም ለተከታታይ ሶስት ቀናት በቆየው ኤግዚቢሽን የመድኃኒት ምርቶች፣ የህክምና መሳሪያዎች፣ ጨርቃጨርቅ፣ የምግብ እና የግብርና ምርቶች፣ የአውቶሞቲቭ መለዋወጫዎች፣ የኤሌክትሪክ እቃዎች፣ የቤት እቃዎች፣ የውበት መጠበቂያ፣ የቆዳ እንክብካቤ ውጤቶች እና ሌሎች ምርቶችም ለእይታ ቀርበዋል። ሰላም ጤና ይስጥልን። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት፣ ያመሰግናለሁ